ታሪኩ የሚጀምረው በአፍሪካ ውስጥ ታዳጊ ልጆችን ለመንከባከብና ለመጠበቅ ከፍተኛ ፍላጎት ያለውን ሳምን በማሳየት ነው። ምንም እንኳን ሙሉ በሙሉ መመከት ባይችልም አንዳንድ አንድ አመፀኞች ላይ ተቃውሞ አንስቶ ነበር። በወቅቱ ከመካከላቸው አንደኛው ሕይወቱን አጥቷል። በዚህ ጊዜ ሳም እሱን ማዳን ስላልቻለ ከፍተኛ አቅመ ቢስነት ተሰምቶት ነበር። በሚቀጥለው ቀን ከፍተኛ ጉዳት የደረሰባት አንዲት ልጃገረድ ተመልክቶ ሁኔታው ክፉኛ ልቡን ቢሰብረውም ልጅቷ ደህና እንደምትሆን ቃል ገባላት። የእሷ ዘኔታ የእሷን ልብ በእምነት ሞላው። ሳም በአፍሪካ ውስጥ የሚገኙ የተጎዱ ልጆችን ለመርዳት ፍላጎት ላለው የገንዘብ እርዳታ ጠይቆ ነበር። ነገር ግን ማንም ሊረዳው አልቻለም። በዚህም ተስፋ መቁረጥና በእግዚአብሔር እንደተተወ ተሰምቶት ነበር። ሆኖም ሚስቱ ይህ የእግዚአብሔር ዓላማ እንደሆነና እሱን ማገልገል እንዳይተው አበረታታችው። ሳም እንዲህ አይነት ሰው ይሆናል ብሎ መገመት ከባድ ነበር። ምክንያቱም በእስር ቤት የነበረና ከተፈታ በኋላ የድሮ ህይወቱን የሚቀጥል ይመስል ነበር። ነገር ግን የሳም ባለቤት የቀድሞ የመጠጥ ቤት ስራዋን በማቆም ነገሮችን መቀየር እንዳለባቸው ማሳየት ፈልጋ ነበር። ሳም በዚህ ደስተኛ አልነበረም፣ ምክንያቱም አዲሱ ስራዋ ክፍያው ትንሽ ነበር። በተጨማሪም እሱ ወደ ቤተ ክርስቲያን መሄድ፣ እግዚአብሔርን መከተልና ህይወቱን መቀየር እንዳለበት ነገረችውም። ሳም በዚህ ነገር በጣም ተናደደ። እናም ከወዳጁ ጋር ወደ መጠጥ ቤት በመሄድ መጠጣት፣ እጽ መጠቀም ጀመረ። ለዚህ የሚከፍለው ገንዘብ ስላልነበረው ከአንድ የመድኃኒት መደብር ገብተው ገንዘብና ሌሎች ዕቃዎችን ዘርፈው ወሰዱ። እናም መንገድ ላይ ያገኙትን አንድ ሰው እንዲያደርሳቸው ይጠይቁት ነበር። ነገር ግን ስለታም መሳሪያ መያዙን አላስተዋሉም ነበር። ሰውዬው ባልሆነ አቅጣጫ ወስዷቸው የሳም ጓደኛ ላይ ጥቃት በማድረስ ይገድለዋል። ሳም ግን ራሱን ተከላክሎ ስለቱን ወደ ያዘው ሰው በማዞር ደጋግሞ ይወጋዋል። እናም ከመኪና ውጪ ወርውሮ ጥሎት በፍጥነት ሮጦ አመለጠ። በከፍተኛ ድንጋጤና ፍርሃት ቤቱ ደረሰ። ከዛም ልብሱ ላይ የተጨማለቀውን ደም ለማጽዳት እየሞከረ እያለ ሚስቱ ደረሰችበት። ሳምም ደንግጦ የተፈጠረውን ነግሯት እንድትረዳው ተማጻናት። በዚህ ሰዓት ነበር ሳምና ቤተሰቦቹ ኢየሱስ ክርስቶስን አምነው የተቀበሉት። ከዛ በኋላ ሳም አዲስ ሰው ሆነ። የሚያገኘውን ሥራ በታማኝነት መስራትና ቤተሰቡን መንከባከብ ጀመረ። ነገር ግን የጀመራቸው ስራዎች ሲያልቁ ሌላ ስራ ለማግኘት ሲል የድሮ ጓደኞቹን ማግኘት ይገደድ ነበር። ከነሱ ጋር ሲገናኝ የሳም እምነት ፈተና ውስጥ ይወድቃል። በፊት የሰራው ወንጀል ትዝ ይለዋል። ጓደኛው ደግሞ እንደ ቀድሞ አብረው እንዲጠጡና እፅ እንዲወስዱ ይጋብዘዋል። ነገር ግን ሳም በፍጹም አላደርግም ይላል። ከጥቂት ጊዜ በኋላ በአንድ ዜና ላይ ኃይለኛና አደገኛ ማዕበል በፍጥነት ወደ ከተማቸው እየተቃረበ እንደሆነ ተገለጸ። ሁሉም ሰው በሕይወት ለመቆየት ጥረት አደረገ። ሳምና ቤተሰቦቹ በሙሉ እምነት ወደ እግዚአብሔር በመጸለይ ከአደጋው በሕይወት ተረፉ። ነገር ግን ከተማዋ ሙሉ በሙሉ ጠፋች። ስለዚህም ቤታቸው እንደ አዲስ መገንባት አስፈልጓቸው ነበር። በጊዜው የቀድሞ የሳም አለቃ ሳምን ፈልጎ መጣ። ሳምም ጥሩ የሥራ ዕድል አገኘ። የራሱን ቤት መግዛትና የተደላደለ ህይወት መኖር ያስችለዋል። በዚህም እግዚአብሔር ሳምን ኃላፊነት የሚሰማው ሰው አደረገው። አንድ ቀን በቸርች ውስጥ አንድ አገልጋይ በአፍሪካ ውስጥ ስላለው ከባድ ሰቆቃ በተለይም በዩጋንዳ ስላለው ሁኔታ ሲናገር ሰማ። የተጎዱ ሰዎችን ወስዶ ከለላ ከሚሰጥ የጦር ድርጅት የመጀመሪያውን እንዲቀላቀል አድርጎታል። ከዚያም በቤት ግንባታ ክህሎቱ የአፍሪካ ህዝብን መደገፍ ጀመረ። ቤት የሌላቸውን ሰዎች መርዳት በመቻሉ በጣም ደስተኛ አደረገው። ቤት የሌላቸውን ሰዎች መርዳት በመቻሉ በጣም ደስተኛ ማርኮንና ደንግን የተባሉ የሱዳን ህዝብ ነጻ አውጪ ሁለት ጓደኞችን አገኘ። እነሱም በሱዳን ካሉ ጽንፈኛ ቡድኖች ጋር ይዋጋሉ። በዚያ የግንባታ ስራውን እርዳታ ከሰጠ በኋላ ሳም በጦር ኃይሉ የሚተገበሩትን አጸያፊ ጣቶችንና እውነታዎችን በራሱ ኃይል ለማረጋገጥ ወደ ጦር ክልል ውስጥ ገባ። ሳም ጦር ክልል ውስጥ ገብቶ የጦር ኃይሎቹ በዚያ ትንሽ ከተማ ውስጥ የሚያደርገውን አስከፊ አደጋ በቅርብ ተመለከተ። ይህም ሳምን በጣም አስደነገጠው። በሚቀጥለው ቀን ወደ ሀገሩ ተመለሰ። ነገር ግን በዛ የጦር ክልል ውስጥ ያየው ነገር እንቅልፍ ነሳው። ከዛም ሐሳቡን በማደራጀት ሰዎችን ለመርዳት በፔንሲልቬንያ ውስጥ አንድ ቤተክርስቲያን ለመትከል እንዲሁም በሱዳን ውስጥ ደግሞ የሕፃናት ማሳደጊያ ቤት ለመስራት እቅድን አወጣ። ይህም በጦርነት ውስጥ የሕፃናትን አሳዛኝ የኑሮ ሁኔታ ከተመለከተ በኋላ እጅግ መልካም ተግባር ነው። ስለዚህ ወደ ሱዳን ተመልሶ የህፃናት ማሳደጊያ ቤቱን ለመገንባት የሚያስፈልገውን መሬት ለመግዛት አሰበ። የመጀመሪያውን ሊሰራበት ያሰበው ቦታ ጥቆማ ደርሶት ነበር። ከዛም ከሃያ በላይ ጽንፈኞች ለመተኛ ለማረፊያ የሰሩት ቤቶች ላይ ጥቃት አድርሰው አቃጠሉበት። ሳም ለአደጋው ቶሎ ምላሽ ባይሰጥም ሁሉንም ህፃናት ለማሰባሰብ ቻለ። እንዲሁም ሌሎች ጓደኞቹ ከሌሎች ራሳቸውን መከላከል ጀምሮ። ሳም በስጋት ህፃናቱን ለመጠበቅ ወደ ቤተ ክርስቲያኑ ይዟቸው ሮጠ። ነገር ግን ጽንፈ ኞቹ አልተዋቸውም ስለነበረ ጥቆማ ተደረገበት። አንዳንድ ሕፃናት ህይወታቸውን አጡ። ነገር ግን ሳም በጣም ጥሩ የጦር መሳሪያዎችን እውቀት ስለነበረው ይህን ጦርነት እንደምንም ተወጣው። ሁሉም የለፋበት ነገር እየወደመበት ሲመለከት ተስፋ አስቆራጭ ነገር ሆነበት። ሚስቱ ጋር ደውሎ ሁሉንም ነገር ነገራት። ነገር ግን እሷ ተስፋ እንዳይቆርጥና ልጆቹ የእሱን እርዳታ እንደሚያስፈልጋቸው እንዲያስብ አደረገችው፣ በድጋሚ አበረታታችው። ከዚያም ሳም ለሕፃናት ማሳደጊያ ቤቱ ወደሚገነባበት መሬት ተመልሶ ሄደ። እናም ከጓደኞ ና ከሌሎች አባላት ጋር ራሳቸውን ለመከላከል የሚጠቅማቸውን መከላከያ መገንባት ጀምሩ። እናም ተግባሩን ለማጠናከርም ቻሉ። ነገር ግን የሚሰነዘርባቸው ጥቃት ቀጥሎ ነበር። ይህ ነገር ሳምን አስጨነቀው። ሕፃናቱ ሕይወታቸውን እያጡ፣ ሕይወታቸውን ለመታደግ ባለመቻሉ ተስፋ አስቆራጭ ሆነበት። ከዲንግና ጓደኞቹ ጋር ሕፃናቱን ተሸክመው አወጧቸው። በዚህ ሁኔታ ውስጥ ሕፃናቱን የሚጠብቁበት መጀመሪያ ለማጥቃት ይወስናሉ። አሁን ጦር መሳሪያዎች ያሏቸው ሕፃናት የሚሄዱበት ባን ብቻ ቀረም። ስለዚህ በሁለቱም በኩል የጦር አደጋ ገጠማቸው። ነገር ግን አንድ ጽንፈኛ ብቻ ከሳም ጦር ክፍል ጋር ይጋጫል እና አንድ ህፃን ከጀርባ ተኩስ ይከፍትና የተጎዱትን ነፃ ያወጣል። በዚያው ቅጽበት የጦር ኃይል ወታደር አንድ ፍንዳታ የሚያስከትል መሳሪያ ይጥላል። ነገር ግን ኢላማውን አላገኘም ነበር። በተወሰነ ደረጃ የተጎዳውና በጭስ ውስጥ ጦር መሳሪያዎች ያሏቸው ሕፃናት እጃቸውን እንዲያሳዩና እርዳታ እንደሚፈልጉ ያያል። ከዚያ በኋላ ዴንግን በተላላኪነት በመተው ሳም ወደ ሀገሩ ተመለሰ። እዛም እንደተመለሰ የቤተ ክርስቲያኑ አስተማሪ ሆነ። የህይወቱን ምስክርነት ይናገር ጀመር። ነገር ግን ተስፋ አልቆረጠም ነበር። እና ቢል ወደ ተባለ የድሮ ጓደኛው ጋር በመሄድ ለአፍሪካ እርዳታ የሚያስፈልገው 5000 ዶላር እንዲሰጠው ጠይቀው ቢልም ገንዘቡን ለማግኘት የቻለውን ሁሉ እንደሚያደርግ ቃል ገባለት። ከጥቂት ጊዜ በኋላ ሳም ከቢል የራት ድግስ ግብዣ ይቀርብለታል። በፕሮግራሙ ላይ ቢል የ150 ዶላር ቼክ ይሰጠዋል። ይህም ሳምን በጣም አበሳጨው። ምክንያቱም ቢላ አዘጋጀው ድግስ ከዚያ በላይ ብዙ ገንዘብ እንዳወጣ ግልጽ ነበር። ሳም ግን ተስፋ አልቆረጠም። የራሱን ንብረቶች አውጥቶ መሸጥ ጀመረ። መኪናውንና ጦር መሳሪያዎቹን ሁሉንም ንብረቱን በመሸጥ በሱዳን ህጻናት ማሳደጊያ ቤት ላይ ለመዋልም ይወስናል። ሳም አስቀድሞ ይህን ህልሙን አሳክቶ የእሱ ትልቅ ሽልማት በሕፃናቱ ፊት ላይ ፈገግታ ማየት ነው። ግጭቱ ቢቀጥለም አፍሪካን ለመርዳት ያለው ብዙ ፍላጎት የጦር ኃይሉን መሪ ትኩረት ስቦ ነበረ። ይህ ሰው ገንዘብ በመስጠት ድጋፉን አሳየው። ነገር ግን የጦር ኃይሉን መሪ ብቻ ሳይሆን የክፍሉን መሪ ድጋፍ አገኘ። ሀሳቦቹን ለመርዳትና ተመሳሳይ ዓላማን ለመታገል ከሳ ጎን ቆመ። ይሁሉ ሳምና አበረታታው ምክንያቱም እሱ በራሱ ነገሮችን ማሳካት ከብዶት ስለነበረ ነው። እንዲሁም ከእግዚአብሔር ጋር ጥል ውስጥ ገብቶ ነበረ ምክንያቱም ሁሉንም ህንጹ ህፃናት ህይወት መታደግ ስላልቻለ፣ በዚህም እግዚአብሔር እንደተወው ይሰማዋል ወደ ሀገሩ ተመልሶ ሌላ ብድር ከባንክ ለመጠየቅ ሄደ። ነገር ግን ጥያቄው ተቀባይነት አላገኘም እና ማንም ሰው እንደማይረዳው ይሰማዋል። የሳም ሙሉ ትኩረቱ የሱዳን ህጻናትን ለመርዳት ከመሆኑ የተነሳ ለቤተሰብና ጓደኞቹ ምንም ጊዜ አልነበረውም። ስለ ልጁና ሚስቱ ሕይወት ሳይጨነቅ የግንባታ ኩባንያውን ሸጦ ገንዘቡን ወስዶ ወደ ሱዳን ለመመለስ ተነሳ። ሳም ሙሉ በሙሉ እርዳታን ባለማግኘቱ ቢናደድም፣ ነገር ግን አንድ አስደናቂ ነገር ተከሰተና አመለካከቱን እንዲቀይር አደረገው። እሱም ሳም ያዳነው አንድ ህፃን ነው። ይህ ህፃን ለሳም እንዴት በጦር ኃይሉ ምክንያት የወንድሙን ህይወት ለማዳን ባደረገው ትግል ውስጥ የእናቱን ህይወት ያሳጣውን የሚያሳዝን ታሪክ ነገረው። ሳም የህፃኑን ታሪክ ሰምቶ አለቀሰ። እናም የዚያ ትንሽ ልጅ አምላክ ድምፅ እንዲገለጥ ያደርገዋል። በዚህም በትክክለኛው መንገድ ላይ እና ከጊዜ እግዚአብሔር የተላከ መልእክት እንደሆነ አወቀ። ከዚያም ቤተሰቡ ጋር በመደወል ምን ያህል እንደሚወዳቸው ከነገራቸው በኋላ ታላቅ የሆነ የውስጥ ሰላም ተሰማው። በዚያው ሰዓት ዴንግ ሳምን በድንበሩ አቅራቢያ ከጦር ኃይሉ ጋር የሚመጡ ሕፃናት እንዳሉ አሳወቀው እና ሳም ያለምንም ጥርጣሬ ለመገኘት ሄደ። በሁለቱም በኩል ጥቃት ተከፈተ። ከዛም ሳምንና ወዳጆቹ አሸናፊ ሆኑ። አሁን ሁሉም ነገር ሰላም ሲሆን የአንድ ግሩፕ ሕፃናት ወደ ሌላ ቦታ ሲዘዋወሩ ሌላው ቡድን ደግሞ የሳም እርዳታን ይጠይቃል። ይህ የእውነተኛ ክርስቲያን ህይወት ፊልም የሆነው ማሽንገን ፕሪቸር ማጠቃለያ ነው። ማሽንገርን ፕሪቸር